የለሚኩራ ክፍለ ከተማ ነዋሪ የሆኑት ወጣትናትን አይልመሩና ዋለልኛ አድማሱ በማህበር ተደራጅተው በዶሮ እርባታ ስራ ላይ ይገኛሉ። ወጣቶቹ ይህንን ስራ ከመጀመራቸው በፊት ስለነበራቸው የህይወት ተሞክሮና ለአመታት በስራ አጥነት ሲንገላቱ ስለመቆየታቸውም ያነሳሉ። ማርኬቲንግ ማኔጅመንት ተመራቂ ነበርኩኝ። ከዛ በኋላ ያው አንድ ለአምስት በመደራጀት የዶሮ እርባታውን ከጀመርን ሁለት አመት ሆኖና ከባህርዳር ዩኒቨርስቲ በኢኮኖሚክስ ወደ ስድስት እና ሰባት አመታት አካባቢ ስራ አጥ ነበርኩኝ። ተምሬ ስራ የለም እና በተለያዩ ቦታዎች ማስታወቂያዎችን ሞክር ነበረ፣ ያው ሞክራለሁ፣ ወድቃለሁ፣ ሞክራለሁ እና ስለዚህ በዛ ሂደት ውስጥ ነበር የነበርኩ። ስለዚህ የኔም አባላቶቼ እንደዚህ ናቸው። ዲፕሎማና ዲግሪ ያላቸው ናቸው አባላቶቼ። እነዚህ ወጣቶች አሁን ላይ የሌማት ትሩፋት ንቅናቄ በፈጠረው እድል በአዲስ አበባ ከተማ አስተዳደር ለሚኩራ ክፍለ ከተማ ወረዳ አስር በዶሮ ማርባት ስራ ላይ ተሰማርተው በውጤታማነት ህይወታቸውን በመምራት ላይ ይገኛሉ። ከጥቂት ተነስተው የሰፊው ገበታ ባለቤት ስለመሆናቸው ከራሳቸው አንደበት ይደመጣሉ። አንድ ለአምስት ከተደራጀም በኋላ ወረዳ ወረዳ አስር የሚያዘጋጀው ስልጠና አለ የበውተት በዶሮ እሱን ስልጠና በመውሰድ ከዛ በኋላ ከአዲስ ብድርና ቁጠባ ብድር ተመቻችቶልን፣ ከዛ በኋላ በመጀመሪያ በአንድ ሺ ዶሮ ነበር የጀመርነው። ከዛ በኋላ የመጀመሪያውን ዙር አሁን አውጥተን ይሄኛው ሁለተኛ ዙር ነው። አሁን እያዳበርን እየለመድን ስንሄድ፣ ስራውን እየወደድን ስንሄድ የተሻለ ገቢ ካገኘን ስራውን እያሰፋን እንሄዳለን ብለን ተነሳስተን ስንጀምር ኦልሞስት በአምስት ሺ ብር ካፒታል ነው የተነሳን የነበረ ማለት ነው። ከአንድ ሺ ዶሮዎች በተለያየ ምክንያት አንድ ሀምሳ ዶሮ ሞተው ብናል። ስለዚህ እያንዳንዱ ዶሮ አሁን ላይ ያለው ካፒታል ወደ 1.2 ሚሊዮን ብር አካባቢ ካፒታል አስመዝግበን እያንቀሳቀስን ያለበት ሁኔታ ነው ያለው። ይህ ስኬት በራስ ፍሬያማነት የተገደበ ብቻ ሳይሆን ለሌሎች መትረፍ የቻለ ስለመሆኑ ያነሳሉ። ለአምስት ሆነን የተደራጀ ነው ሶስት ሴት ሁለቱን። ከዛ በኋላ አንድ ሁለት ሰራተኞች አሉ የሚመግቡ ይመገቡ ማታ ላይ የሚያድሩ ለሳጣቃለ ከኛ ጋር ለሁለት ሰው የስራ እድል ሰው ተፈጥሮ የገበያ ደሞ ትስስር ከሸማቾች ጋር ማከፋፊያዎች፣ ሆቴሎች ለነሱ በማስረከብ ነው። ዩኒቨርሲቲ ተምሬ አራት አመት ተማርኩ፣ በሚዳይ ፈሪያ በአዋላጅ ተምሬ ስራ ሳጣ አሁን እዚህ ስራ ጀመርኩኝ። ያው የማስተዳድረው ራሴ ነው። ከዚህ በፊት ስራ አልነበረኝም። አሁን በዚህ ስራ እየሰራው ልጅ ያሳደኩ ነው በክረ እየከፈልኩ ማለት ነው። ለወጣቶች ስኬታማነት የለሚ ኩራ ክፍለ ከተማ ያልተቋረጠ ድጋፍ በመስጠት የራሱንም ድርሻ ስለመወጣቱ ተነስተዋል። ይህም በአካባቢው ለሚገኙ ወጣቶች ሲደረግ የቆየ ውጤታማ ልምድ መሆኑም ተጠቅሷል። ተወረደው ተደራጅቶ ሲመጡ ስራ ቦታቸው ትክክለኛ፣ ለዶሮ እርባታ ምቹ መሆኑን ካረጋገጥን በኋላ ለስኬት ባንክ ደብዳቤዎችን ጽፈን የብድርና የድጋፍ አገልግሎቶችን እንዲያገኙ አድርገን ወደ ስራ አስገብተን ተጠቃሚ እየሆኑ ነው። ለዚህም የገበያ የኑሮና ገበያ ትስስር የኑሮ ውድነቱን እየቀረፍን የገበያ ትስስርም እየፈጠርን ተጠቃሚ እንደሆኑ እያደረግን እንገኛለን። በለሚኩራ ክፍለ ከተማ ጀማሪ ስራ ፈጣሪዎችን ማበረታታት የሚችሉ ምቹ ትስስሮች ለመኖራቸው ተጠቁመዋል። ይህም ከምርት አቅርቦት ባሻገር ልምድ ያላቸው አዳዲሶችን ማበረታታት እንዲችሉ መደረጉንም የተነሳው ከዶሮ እርባታ ጋር በተያያዘ ሌሎች ኢንቨስት አድርጎ በሰፊው እየሰሩ ያሉ ማህበራት አሉ። የጫጩት ዶሮዎችን የእንቁላል ጣይና የስጋ ዶሮዎችን በሚፈልጉት መልክ ለዚህ የተደራጁ ማህበራት ወደ እነሱ ደብዳቤ በመጻፍ ከነሱ ግዢ እንዲፈጽሙ የማድረግ ስራዎችን እንሰራለን። ሌላው ከመኖ አቅርቦት ጋር በተያያዘ በከተማ ደረጃ ትልቅ አቅጣጫ ተቀምጦ አቅጣጫ ተቀምጦ በሰፊው እየተሰራ ነው ያለው። መሰል ስራዎች ይበልጥ እንዲበረታቱና ውጤታማ እንዲሆኑ የሚደረጉ ድጋፎች ተጠናክረው እንደሚቀጥሉም ተመላክተዋል።